አንድ እግዚአብሔር አለና፣ ይላል አንድ አላህ አለ። በአላህና በሰዎች መካከል አንድ ማዕከላዊ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ አልመሲህ ነው። ቆንም ይላል ሰው። አሁን እኮ የምናወራው ክርስትና እኮ ሰው፣ አንድ ኃጢያት ያልነካው ንጹሕ ሰው ነው የሚያወራልን። ያ ሰው የእግዚአብሔር መልክተኛ ነው፣ የአላህ መልክተኛ ነው። ስለዚህ መልክተኛ ደግሞ የራሱን ነገር ካደረገ ምንም፣ መልእክተኛ ሆነ የተላቀው ብቻ ነው የሚያደርገው፣ ከራሱ ማድረግ አይችልም። አንተ ለምን ታመልከዋለህ ካልክ እኔ ማመልከው የኢየሱስ ክርስቶስን አባትና አምላክ ነው ማመልከው። እኔ ማመልከው የኢየሱስ ክርስቶስን አባትና አምላክ ነው ማመልከው። ኢየሱስ ለመመለክ አይደለም የመጣው ራሱ ላይ አመልክ ነው የመጣው። ኢየሱስ ክርስቶስ እኮ አምላክ ነበር። ያመልካል እኮ ሰው ነውና ያመልካል። አዎ በትክክል ሰው ነው እያልኩ ነው ስናገር የነበረው ሰው ነው እያልኩ እያስተማርኩ ነው አለ። አዎ እሱም አስተማሪ ነው። እንግዲያውስ የአገልጋዮችን፣ የወንጌላውያንን፣ የፓስተሮችን አስተምሮት ትክክል ነው ብላችሁ እስከተቀበላችሁ ድረስ እውነቱን ከተዛባው መለየት መቻል አለባችሁ። ኢየሱስ ክርስቶስን በትክክል በሰውነት የሰበከው ሰው ይህ ፓስተር ኃይሉ ከሆነ የፓስተር ኃይሉ ዘገባ ልክ ነው። በምን መልክ ወደ ወንጌሎች እንሄዳለን? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አሁን ከእግዚአብሔር ዘንድ የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? ብሏል ተብሎ ተጽፏል። ማ ኢየሱስ ክርስቶስ። ታዲያ ከኢየሱስ ክርስቶስ ንግግር ውጪ የማንን ንግግር ነው የፈለጉት እነዚህ ሰዎች? ወይስ ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ብሎ ወደ ጻፈው ወደ ሮሜን ወደ ጻፈው ጳውሎስ ትምህርት ነው ቅድሚያ መስጠት ያለባቸው? ወይስ ኢየሱስ ክርስቶስ ተናግሮታል ወደ ተባለው አንድ ሁለተኛ፣ ማቴዎስ ምዕራፍ 12 ወደ ቁጥር 38 አካባቢ ይህ አመንዝራ ትውልድ ተአምራትን ይሻል ከነቢዩ ከዮናስ በቀር ተአምር አይሰጠውም። ዮናስ በአሳ ነባሪ ሆድ ሶስት ቀን ከሶስት ሌሊት እንደቆየው የሰው ልጅም በምድር ልብ ውስጥ ሶስት ቀን ከሶስት ሌሊት ይኖራል አለ። ዮሐንስ 8:40 ላይ ሰው አለ። ማቴዎስ 12:38 እና ሌሎችም ቦታዎች ላይ ደግሞ የሰው ልጅ አለ። የሰው ልጅ ነኝ ካለ በኋላ ሰው ነኝ ካለ በኋላ ጌታና የእግዚአብሔር ልጅ ልትሉት አትችሉም። ተገድባችኋል። ራሱ በባይብሉ ላይ ገደባል። እጨምራለሁ። በዮሐንስ ራእይ የሐዲስ ኪዳን የመጨረሻው መጽሐፍ ነው። በመጨረሻው ምዕራፍ በምዕራፍ 22 ቁጥር 16 ላይ እኔ የዳዊት ስር እና ዘር ነኝ ነው ያለው። ዘር አለው። ዘሩ ከፈጣሪ ጋር የሚገናኝ አይደለም፣ ፈጣሪ ዘር የለውምና ምክንያቱም እሱ ጥንታዊ ፊተኛ ዘላለማዊ ኋለኛ ነው። ሰዎች በሰው ዘርነት መባዛት ከመጀመሪያቸው በፊት የነበረ ሰውን በዘር እንዲባዛ አዳምን ጀምሮ የፈጠረው አምላክ ጥንታዊ የሆነ አምላክ ነውና የኢየሱስ ክርስቶስ ልጅነት ወደ ፈጣሪ ሊሄድ አይችልም። ተወስኗል፣ ተገድቧል፣ እታች ወርዶን የተገደበ እታች ወርዶ ወደ እኛ ሰፈር መጥቶ ማለት እንችላለን። እኛም የሰው ልጆች ስለሆነ ከዚህ ውጪ እይታ ሊኖረው የሚፈልግ ካለ ተሳስተዋል እያልን ነው

የጌትነት ማንነት፣ ለፈጣሪ ልጅነት ማንነት፣ የአምላክነት ማንነት፣ የአድራጎት ማንነት የለውም። ኢላ ረሱሉን የፈጣሪ መልእክተኛ ሆኖ የታዘዘውን ከመተግበርና ከማስተግበር ውጪ የለውም ማንነት እያለ ነው። ወሙ ስዲቀቱን እናቲቱም እውነተኛ ናት። አል ቁርአን ውስጥ የማርያምን ወይም የመርየምን ሰላም በሷ ላይ ይሁን እንዲሁም በልጇ በዒሳ ላይ በነቢያት በአጠቃላይ ላይ ይሁንና እንደ ቁርአን ያከበራት እንደ ቁርአን ያሞካሻት ምንም አይነት መጽሐፍ የለው ምንም አይነት መጽሐፍ የለም። እንደውም አይሁዳውያን የሰፈራቸው ልጅ የሆነችውን መርየምን እኮ አነውረዋል። ዲቃላን ያመጣሹ ብለው ዒሳን ዲቃላ አሉ። እሷን ደግሞ ዝሙተኛይቱ ናት ብለው ፈረጁ። አላህ ደግሞ በዚህ ምክንያት አለ ቁርአን ምዕራፍ አራት ሱረቱን ኒሳ ከ156 ጀምሮ እያነበብን ስንሄድ ወቢኩፍሪህም ወቀውሊህም አላ መርየመ ቡህታናን አማ በመርየም ላይ በነበራቸው ቡህታን መጨረሻ ቀጥፈታቸው ምክንያት በእብለታቸው ምክንያት እርጉሞች ናቸዋል። የአላህ እርግማን በእነሱ ላይ እንደሆነ ነገረ። ስብሓነላህ ወቀውሊሂም፣ እንደገና በሌላው የውሸት ቃላቸው ደግሞ አሁንም እርጉሞች ናቸዋል። በምን ኢና ቀተልና ልመሲሕ ዒሳ ብኑ መርየም ረሱለላህ። የመርየም ልጅ አልመሲሕ ዒሳን ገደልን፣ ሰቀልን በማለታቸው ረግም ናቸዋል። አላህ ብዙ ሆኖ አይደለም በክብራዊ ማንነቱ በበላይነት ማንነቱም ነው። ኢና የሚለው ራሱን በማሞካሸት ራሱን በማላቅ በተለያዩ በተደጋጋሚ ወቅት በቪዲዮም ይሁን በአካል በተለያዩ መድረኮች ላይ ባገኝነው አጋጣሚ የአላህ ስብሐነ ወተዓላን የእልቅና፣ የጌትነት፣ የበላይነት ንግግሩን ኢና በማለት ራሱን በማክበር የሚናገር መሆኑን ገልጸናል። አንዳንድ ወንጌላውያን በማወቅም ይሁን በባለ ማወቅ እና ነገሮችን በማጣምም አላህ ኢና ማለቱ አቦ ለመንፈስ ቅዱስን ይገልጻል ብለዋል። ያው ይሄ የመሐይምነት ግንዛቤያቸው ነው ብለን እኛ በቂ ምላሽን ሰጥተናል። እናቲቱም እውነተኛ ናት አለ ነቢዩ መሐመድ አለይሂ ሰላቱ ወሰላም። ይህ የቁርአን መልእክት ሲወርድላቸው አረብ ምድር ላይ ነው የተወለዱት። ገሊላ ከተማም ተወልደው አይደለም። ማርያምንም ፊት ለፊት አይተዋት አይደለም። ጋዜጠኛም አልነበሩ በእሷ ሰዓት ካሜራ ማንም አልነበሩም። የትውልድ ዘመናቸውም ይራራቃል በመቶ ዓመታቶች ውስጥ ማለት ነው። ታዲያ አክስታቸው ሆና ነው ምርጥ ናት በዘመኑ ከነበሩ ሴቶች ብለው ያስተማሩት፣ ስድቀቱን እውነተኛ ሴት ናት ብለው ያሞካሻዋት እናታቸውን ትተው፣ ሴቶች ልጆቻቸውን ትተው፣ ሚስቶቻቸውን ትተው መርየምን ከምንድን ነው ከአይሁድ ምድር ስሟን እየጠሩ ምርጥ ሴት ማለት እሷ ነች። ዒሳን ዓለይሂ ሰላም ያለ ምንም ወንድ ተራክቦ ነው የወለደችው። አይሁዳውያኑ እንደሚሉት ዲቃላን አይደለም የወለደችው፣ ዝሙትም አልሰራችም ብለው ያስመሰከሩና የመሰከሩት ማለት ነው። ስለዚህ እሷ እውነተኝነቷ በነቢዩ መሐመድ ተመስክሯል። እውነተኝነቷ በአላህ ተመስክሮላታል ማለት ነው። ካና ያእኩላኒ ጣዓም፣ እሷም ሆነች ልጇ ዒሳ ምግብን ይመገቡ ነበራል። ፈጣሪ አምላክ እሳ ላዩጥዒሙ ወላዩጥዓም

ተአምራቶችን አያ ገለጻዎችን እንዴት እንደምናስረዳቸው ልብ በላላ። ለነቢ መሐመድ ለሰላት ወሰላም ምግብን የተመገበ ሁሉ ቀዳ አልሃጃ አለበት። ይህን ያለፉ ናቸው። ምግብ የተመገበ ሁሉ በሰውነት የተፈጠረ ሁሉ ይተኛል። ይህንንም አልፈዋል፣ በዚህ ስር አልፈዋል ማለት ነው። መርሳትን፣ ማዘንን፣ መደሰትን፣ መተኛትን፣ መነሳትን ይህን በሙሉ በሰው ልጆች ላይ ያደረገው አላህ በነቢ ኢሳ ላይ እንደዛው አድርጓል። ይህን ይከተሉና አንዳንድ ጊዜ ጥያቄዎችን ይጠይቃሉ። ምን አይነት ጥያቄ ታዲያ እንዲት ከሱ በቀር ወደ ሰማይ ያደረገ እኮ የለም። ስለዚህ ስላረገ በላይ ሊሆን አይችልም። ከማረጋቸው በፊት ድሮንም ሰማይ ላይ የሚኖሩ መላእክት የሉ አሉ። ታዲያ የትም አረቀም እኮ ኢየሱስ፣ የትም ርቃል ሄደ ሰማይ ላይ መላእክቶች አሉ። መላእክትን የፈጠረው ፈጣሪ አምላካችን እሱ ራሱ ነው። በረፋሁ ላሁ ኢለይህ ወካን አላሁ አዚዘን ሐኪማ ያለው ወደ እሱ ወደ ሰማይ አነሳው ያለውም አላህ እኮ ነው። አላህን ያነሳው ደግሞ ኢሳንም አለ ይሰራል። ስለዚህ ስለተነሳ ወደ ሰማይ ስለሄደ የአምላክነት ድርሻ ሊኖረው አይችልም። ኢቭን የፈለገውን ተአምራት እንኳን ቢያደርግ አኒ አክልቁ ለኩም ምንፍጢኒ ከሀይአት ተይሪ ፈአንፍኩ ፊ ፈይኮኑ ጠይረን ብእዝኒላ ሱረቱ ዓሊ ዕምራን ቁርአን ምዕራፍ ሶስት ቁጥር አርባ ዘጠኝ ላይ ያለውንም አያመጡምና ይሄ ወፍ ፈጥሮ ሊሌለን ቁርአናችሁ ላይ ጥሩ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላደርግ አልችልም ይሌለ እንዴ ምንም አላረገም እንደም እናንተ ጋር እዛ ጋማ ወፍን የፈጠረው ከጭቃ እንደወፍ ቅርጿን ይሰራው ከዛ በኋላ ወፊቱ ሕያው እንድትሆን ደግሞ እፍልባታለሁ አለ አለ። ፈየኩኑ ጠይረን ብኢዝኒላህ በአላህ ፈቃድ ወፍ ይሆናል ነው ያለው እንጂ ወፍን እፈጥራለሁ። ታዲያ ወፍ ፈጣሪ ብቻ ሆኖ ለምን ቀረ? ፈጣሪ ማለት ወፍን ብቻ ፈጣሪ ነው እንዴ? ሰውን ፈጠረ እኮ። እስኪ አዳምን ፈጠርኩ ያለበትን ቦታ አምጡልና፣ ኢየሱስ ክርስቶስ መልአኩ ገብርኤል እኔ ነኝ የፈጠርኩት እስኪ በላ። እንደውም ለመፈጠሩ እናቲቱ ለመውለዷ ብሥራትን ይዞ የመጣው ገብርኤል እኮ ማንፈጥሮትን ያመጣው ሚካኤልም ነበር። ማን ፈጥሮት? መለከል መውት ነበር። ማን ፈጥሯቸው ነው? ማን ፈጥሯቸው? ሰማያትና ምድር ነበሩ፣ ጨረቃ ፀሐይ ከዋክብት ነበሩ። ማን ፈጠራቸው? ከኢየሱስ ክርስቶስ በፊት። ኢየሱስ ከእናቱ ማህፀን እኮ ገና ፅንስ ሆኖ ወንድ ልጅ ሆኖ ስሙ ኢየሱስ ተብሎ ተሰይሞለት የተፈጠረ ፍጡር ነው። አዎ፣ እዚህ ላይ ወንጌላዊ ኃይሉ ትክክለኛን ነጥብ ነው ያስቀመጠው። እሱም ግን አንድ የሚቀረው ነገር አለ። ምን?